እሺ፣ ውድና የተከበራችሁ ተማሪዎች ዛሬ የምናየው ላፕቶፕ መግዛት የምትፈልጉ ተማሪዎች የግድ ማወቅ ያለባቸው ነገራቶች አሉ። ስለዛ በደንብ እናወራለን ማለት ነው። ምናልባት ይህንን ቪዲዮ አያችሁት አላያችሁት፣ ለእኔ ያናክል ሲግኒፊካንስ የሆነ ጥቅም የለውም። እናንተ ቪዲዮ አያችሁት አላያችሁት፣ ዩቱብ ለእኔ ምንም የሚከፍለኝ ነገር የለም። ሶ ማወቅ ያለባችሁ አንዳንድ ኮሜንት ላይ የምጽፉ ተማሪዎች ስላላችሁ ማለት ነው። ሶ ስለ ውጤትም ስለምሰራላችሁ ማለት ነው። ሶ ስለ ውጤት ስሰራላችሁ፣ ኢምፖርታንሱ ለእናንተ እንጂ ለእኔ አይደለም። እናንተ አያችሁት አላያችሁት ቪዲዮ ኢትዮጵያ ላይ እንድታውቁት በዛው ብዬ ነው ዩቱብ ላይ ቪው በቪው የሚከፍል ነገር የለም። ሶ ኢትዮጵያ ፓርትነር ስላልሆነች ማለት ነው ለዩቲዩብ ምንም የሚከፍለኝ ነገር የለም። ሶ አንዳንዴ ዩቲዩብ ላይ የምጽፉት ነገር ኮሜንት ላይ የምጠይቁን ተማሪዎች ስላላቸው፣ አንዳንዴ ደግሞ ኔጌቲቭ ነገር የምጽፉ ተማሪዎች በዚሁ እንድታቁት ማለት ነው። ሶ ለእናንተ ጥቅም አለው እንጂ ለእኔ ምንም አይነት ጥቅም የለውም። እናንተ ቪዲዮ አያችሁት አላያችሁት፣ ደድን ማተር ፎርሚ ለእኔ ምንም የሚያደርግልኝ ነገር የለም። ሶ ስለ ውጤትም ከዚህ በኋላ ቪዲዮ ልሰራላችሁ ስራ እችላለሁ ውጤት ከወጣም ካልወጣው ምናልባት ኢንፎርሜሽኖች ሲኖሩ ሰራላቸዋለው። ነገር ግን በዚሁ ማወቅ ያለባችሁ ኢት ደዘንት ማተር ፎር ሚ፣ ለእኔ እናንተ ባያችሁት ቁጥር የሚከፍለኝ ምንም አይነት ገንዘብ የለም። ቢካዝ ያለ ነው ኢትዮጵያ ውስጥ ስለሆነን ማለት ነው። ለኢትዮጵያ ላላችሁ ተማሪዎች ብቻ ስለሚጠቅም፣ ምናልባት እኔ የምሰራው ቪዲዮ በውጭ የሚታይ ቢሆን ማለትም ዩትዩብ ፓርትነር የሆኑ ሀገራቶች እነሱ የሚያዩት ቢሆን ለእኔ ይከፍለኛል። ነገር ግን ኢትዮጵያ ስላልሆነች ምንም የማገኘው ነገር የለም። ሶ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩት።

ስለእናንተ ብቻ አይደለም፣ ለተማሪዎች ብቻ አይደለም። የተለያዩ ስራ ላይ ቢሮ ላይ ኦፊስ ላይ የሚሰሩ አካላቶች ልትሆኑ ትችላላችሁ። ሶ ላፕቶፕ መግዛት የምትፈልጉ ሁላችንም እጅግ በጣም ይጠቅማቸዋል ብዬ የማስበው ነው። ከዚህ በፊት ምናልባት ስለ ላፕቶፕ ምንም አይነት ሂንት ያላችሁም የሌላችሁ ተማሪዎች እጅግ በጣም ወሳኝና አስፈላጊ የሆነ ነገር ነው። ምናልባት ስለ ላፕቶፕ የተወሰኑ አራት አምስት ነገሮች ልታቁ ትችላላችሁ። በስራስኖት ይነፍ ያንን ላፕቶፕ ለመግዛት እነዚያ ኢንፎርሜሽኖች በቂ አይደሉም። ስለ ላፕቶፕ ለመግዛት እዚህ ጋ በጣም ወሳኝ የሆኑ ነገራቶች ነግራቸዋለሁ ማለት ነው። እያንዳንዱ በፖይንት ፖይንት እያደረገን ማለት ነው። ወደ አስር ፖይንቶች ይሆናሉ። እነዚህ ነገራቶች የግድ ማወቅ ያስፈልጋል። አንድ አዲስ ላፕቶፕ ለመግዛት በመጀመሪያ ምንድን ነው ማወቅ ያለባቸው ላፕቶፕ ስትገዙ፣ አይዴንቲፋይ ነው አይዴንቲፋይ ማድረግ አለባቸው። ለምን አይነት ፐርፐዝ እንደምትጠቀሙት ማወቅ አለባቸው። ለጌሚንግ ነው፣ ለወርክ ነው፣ ለስኩል ነው ወይስ ለተለያዩ ስራዎች ለመስራት ነው ወይም ደግሞ የተለያዩ ዝም ብለን ቀለል ያሉ ስራዎች ለመስራት ነው ላፕቶፕን የምንፈልገው። ሶ እጅግ በጣም ልዩነት ይኖረዋል ማለት ነው። ለምሳሌ ሜዲስን የሚማር ተማሪ ኦር ፋርማሲ ኦር ደግሞ ሎ የሚማር ተማሪ እና ሶፍትዌር ኢንጂነሪንግ የሚማር ተማሪ ተመሳሳይ ላፕቶፕ ላይ ሊጠቀም ይችላል። በጣም ኮምፕሌክስ የሆኑ ነገራቶች የምትሰሩት አካላቶች ልትሆኑ ትችላላችሁ። ለምሳሌ እንደ ጌሚንግ፣ ቪዲዮ ኤዲቲንግ ምናምን የመሳሰሉት ወይም ደግሞ ግቢ ላይ ብዙ ጊዜ ዩኒቨርሲቲ ያላችሁ ተማሪዎች ጀስት ፒፒቲ ብቻ ለማንበብ ከሆነ ወይም ደግሞ የተለያዩ ቪዲዮዎች ለማየት ከሆነ ያን ያክል በጣም ከበድ ያለ ላፕቶፕ ላያስፈልጋችሁ ይችላል። ቢኮዝ እናንተ የምትሰሩት በጣም ቀለል ያለ ነገር ስለሆነ ማለት ነው። ነገር ግን የተለያዩ ነገራቶች የምትሰሩ ከሆነ እንደ ጌሚንግ ወይም ደግሞ ቪዲዮ ኤዲቲንግ ምናምን የመሳሰሉት ከሆነ አሪፍ ላፕቶፕ ብትገዙ በጣም አሪፍ ይሆንላቸዋል ማለት ነው። ኢቨን ከተወሰ ከተወሰነ ጊዜ በኋላ ያንን የምትገዙት ላፕቶፕ አገልግሎት ላይሰጣችሁ ይችላል። በጣም ኮምፕሌክስ የሆነ ነገር የምትሰሩ ከሆነ ማለት ነው። ሰው መጀመሪያ ምን መለየት ያስፈልጋል ብናለን፣ ፐርፐዙ። ሌላው ደግሞ ፖርታቢሊቲ የምንለው ነው። ምንድን ነው ላፕቶፑ ቀለል ያለ መሆን አለበት። በተለይ ብዙ ጊዜ ርቀት መንገዶች የምትጓዙ ኦፊስ ላይ የምትሰሩ አካላቶች ምናምንም ከሆናችሁ ያንን ነገር ቀለል ያለ ሊሆን ይገባል ማለት ነው። የምትሰሩት ስራ ካላችሁበት ቤታችሁ ማለት ነው ርቀቱ በጣም ራቅ ያለ ካልሆነ ከበድ ያለም ብትገዙ ምናልባት ከበጀታችሁ አንፃር እያልኳችሁ ነው። ቀለል ያሉ ላፕቶፖች ብዙ ጊዜ ውድ ናቸው። ምናልባት በጣም ቀነስ ያሉ ላፕቶፖች ሊኖሩ ይችላሉ። ብዙ ጊዜ ግን የምትፈልጉት ላፕቶፕ ቀለል ያለ ከሆነ ብዙ ጊዜ ውድ ነው ገንዘቡ። ነገር ግን ትንሽ ከበድ ያለ ከሆነ ላፕቶፕ አሰልች ሊሆን ይችላል፣ ሊደብራችሁ ይችላል። በተለይ ግቢ እንደ ሀዋሳ ዩኒቨርሲቲ ያለ በጣም ሰፊ ርቀት ያላቸው ግቢዎች ተማሪዎች ለመንቀሳቀስ ላይብራሪ በጣም ርቀት ከዶርማቸው ርቀት ያለው ተማሪዎች ያንን ላፕቶፕ ቀን በቀን ተሸክሞ መሄድ እጅግ በጣም ሊያስጠላችሁና ሊሰለቻችሁ ይችላል። ስለዚህ ላፕቶፓችሁ ቀለል ያለ ቢሆን ይመከራል ማለት ነው። ነገር ግን ቅርብ ርቀት ላይ ከሆነ ምናልባት ካላችሁ በጀት አንጻር ከበድ ያለ ትንሽ ከበድ የሚል ላፕቶፕ ልትገዙ ትችላላችሁ። ያን አክል ማተራ አያደርግም። ስለዚህ ላፕቶፑ ቀለል ያለ ወደፊትም እንድሰሩበት እንዳይሰለቻችሁ እሱን ተሸክሞ መሄድ፣ ቀለል ያለ ላፕቶፕ ብትገዙ ዛት ግድ አሪፍ ይሆንላችኋል ማለት ነው። ሌላው ደግሞ በጀታችሁን ሴት ማድረግ ያስፈልጋል። ምን አይነት ምን ያክል በጀት ነው ያስፈልጋችሁ? ከአስር እስከ ሀያ ነው? ከሀያ እስከ ሰላሳ ነው? ከሰላሳ እስከ አርባ ነው? ከአርባ እስከ ሀምሳ ነው? እሱን የግድ መለየት ያስፈልጋል ማለት ነው። ያላችሁ ገንዘብ ምን ያክል ነው የሚለውን የግድ ማወቅ ያስፈልጋል። ያላችሁ ገንዘብ ምናልባት ብዙ ጊዜ ተማሪዎች ግቢ ላይ የምትቸገሩ ተማሪዎች በጣም በአንስ ባለ ሂሳብ ታገኛላችሁ። ላፕቶፖች ከአስር እስከ 20 ልታገኘ ትችላላችሁ፣ ወይም ደግሞ 12 ግን በጣም እርግጠኛ ሆኜ የምነግራችሁ ነገር ማወቅ ያለባችሁ እንደዚህ አነስ ባለ የምትገዙት ላፕቶፖች አራት አመት ሶስት አመት ላይ ያስጠቅማችሁ ይችላል። ኢቨን ዊንዶውስ ከፍቶ እራሱ በጣም አስቸጋሪ ሊሆን ይችላል። ሶ ምንድን ነው የምላችሁ ላፕቶፑ ትንሽ ገንዘብ ጠርቀምቀም አድርጋችሁ ትንሽ አሪፍ ገንዘብ ይኖራችሁ ባትችሉ እንኳን ከሀያ በላይ ቢሆን ሂሳባችሁ አሪፍ ነው። አሪፍ ይሆንላቸዋል። አሪፍ ላፕቶፕ ለማግኘት ማለት ኢፍኖት ግን በጣም ኦሪጂናሊቲ ያስጠራጥራል። ኢቨን ከአራት ራም በታች ሊሆኑ ይችላሉ እነዛ የምትገዟቸው ላፕቶፖች ኢቨን ዝም ብላችሁ ላፕቶፕ አለ ለማለት ያክል እንጂ ያነክል ላይ ያሰራችሁ ይችላል። በጣም አሰልች ይሆናል። በሱ ዴሊ ትናደዳላችሁ። ስለዚህ አሁን ክረምት ላይ በተለይ እንደምንም ገንዘብ ፈልጋችሁ አሪፍ ላፕቶፕ ለመግዛት ብትሞክሩ አሪፍ ይሆንላቸዋል ማለት ነው። አነስ ባለ ገንዘብ ወይም ደግሞ በትንሽዬ ሂሳብ ላፕቶፕ ታገኛላችሁ ነገር ግን ያን አክል የምትሰሩት ስራ አያስኬድላችሁም። ኢቭን የተለያዩ ፒፒቲዎች ለማንበብ ልትቸገሩ ትችላላችሁ። ፎር ፊቸር ባትሪያቸው ፎር ጂቲ ይሆናል ወዲያውኑ ይዘጋሉ ምናምን። ሶ ቢቴክር ሌላው ደግሞ ምን ብያቸዋለው፣ በጀታችሁ ምን ያክል ነው የሚለውን የግድ ማወቅ ያስፈልጋል። መቶ ሺ መቶ ሀያ ሺ መቶ አርባ ሺ በተለይ ብዙ ጊዜ የተለያዩ ኮምፕሌክስ ነገር የምትጠቀሙ አካላቶች ወይም ደግሞ ሶርቲን ጀኔሬሽን ወይም ደግሞ አስራ ጀኔሬሽን የምንላቸው እነዚህ ላፕቶፖች በጣም ውድ ናቸው። ነገር ግን ያው ገንዘቡ ከሌላችሁ ሃያ አምስት እስከ ሰላሳ ከሰላሳ እስከ አርባ ታገኛላችሁ ማለት ነው። ሰው በጀታችሁ ምን ያክል ነው የሚለውን ማወቅ ያስፈልጋል። ሌላው ደግሞ የግድ ወሳኝ የምንላቸው ፖይንቶች አሉ ማወቅ ያለባችሁ ራም ነው፣ በጣም አሳሳቢው ነገር። ምናልባት ለፕሮሰሰሩም በፍጥነት እንዲያከናውንላችሁም የተለያዩ ኮምፕሌክስ ነገራቶች ቶሎ እንድጨርሱ ራሙ ከስምንት እና ስምንትና ከስምንት በላይ ቢሆን ይመከራል። ከስምንት በታች ከሆነ ምናልባት ዝም ብላችሁ የተለያዩ ፓወር ፖይንቶች ለማንበብ ወይም ደግሞ ቀለል ያሉ ስራዎች ለመስራት ያናክል፣ የሚከብድ አይደለም። ነገር ግን ጥንቃቄ ማድረግ ያለባችሁ ራሙ ከአራት በታች ከሆነ ያ ላፕቶፕ እርግጠኛ ሆኜ የምነግራችሁ ከትንሽ ጊዜ በኋላ መበላሸቱ ወይም ደግሞ ፎርጂት መሆኑን ታውቁታላችሁ ማለት ነው። ሶ ላፕቶፑ መጣል እንጂ ሌላ አማራጭ ላይኖራችሁ ይችላል። ሶ ራሙ ከአራት በታች በተለይ ምናልባት በጣም የተቸገራችሁ ተማሪዎች ከሆናችሁ ራሙ አራት ብትገዙ ችግር የለው። ነገር ግን አሁንም የምመክራችሁ ያላችሁን ገንዘብ ጠርቀምቀም አድርጋችሁ ስምንትና ከስምንት በላይ ያለ ላፕቶፕ ብትገዙ ራሙ ማለት ነው ስምንትና ከስምንት በላይ ጂቢ የሆነ ራም ብትገዙ በጣም አሪፍ ይሆንላችኋል። በተለይ ጌሚንግ ምናምን በጣም ሄቪ የሆኑ ታስኮችን ለመስራት የምትፈልጉ ሰዎች አስራስድስት ጂቢ ሊሆን ይገባል። አስራስድስት እና ከአስራስድስት በላይ ሊሆን ይገባል ማለት ነው የምትገዙት ላፕቶፕ። ሚኒመሙ ደግሞ ራም ስምንት ብትገዙ ለአጠቃላይ ስራዎች ለመስራት ምናምን ስምንት ይሆን ብያቸዋለሁ። ከስምንት በታች ከሆነ ያን ያክል ብዙ ጊዜ አሪፍ ላፕቶፕ አታገኙም። ከተወሰነ ጊዜ በኋላ ከአመት ከአንድ ዓመት ከሁለት ዓመት በኋላ ሊበላሽባችሁ ይችላል። ሰው ቢ ኬር ጥንቃቄ ልታደርጉ ይገባል ነው። ሌላው ደግሞ ምንድን ነው ስቶሬጅ ነው። ኤስኤስዲ እና ኤችዲዲ የሚባል ነገር አለ። ሶ እነዚህ ምንድን ናቸው ኤስኤስዲ እና ኤችዲዲ የሚለውን በደንብ በጥልቀት ማወቅ ያስፈልጋል ማለት ነው። እነዚህ ሰዓት ለዩ ብትገዙ በጣም ትጎዳላችሁ። ምትገዙት ላፕቶፕ በጣም ቅናሽ ሆኖ ኤችዲዲ ሊሆን ይችላል፣ ውድ ሆኖ ኤስኤስዲ ሊሆን ይችላል። ሶ ምን ማለት ነው? ሃርድ ዲስክ ድራይቭ ምንለው ማለት ነው። ኤችዲዲ ምንለው ሃርድ ዲስክ ድራይቭ ነው። ምን አይነት ካፓሲቲ ያለው ይሄ ሃርድ ዲስክ ድራይቭ ወይም ደግሞ ኤችዲዲ ምንለው፣ በጣም ስታዩት ብዙ ጊዜ ስቶሬጁ ትልቅ ሊመስላችሁ ይችላል፣ ወይም ደግሞ ትልቅ ነው ስቶሬጁ። ገንዘቡም ሂሳቡም በርከሽ ታገኙታላችሁ። እመላችሁን በደንብ እየሰማችሁን። ኤችዲዲ ከሆነ ማለት ነው የምታገኙት ስቶሬጅ ዋን ቴራባይት ሊሆን ይችላል፣ አምስት መቶ ሊሆን ይችላል። ሶ ቢቴክ ነገር ግን ያናገኛችሁን ሂሳቡን በዛው ልክ ምንድ ነው እያልኳችሁ ነው፣ ኮስቶ በጣም ትንሽ ነው። ነገር ግን የተለያዩ ኮምፕሌክስ የሆኑ ነገራቶች ምናምን ስሰሩ ስፒዱ በጣም አሰልቺ እና በጣም አስጠሊታም ደባሪ የሆነ ነው። ስለዚህ ምናልባት ታሪፍ አይደለም እያልኩኝ አይደለም ከኤስኤስዲ አንጻር እኔ እያወዳደርኩኝ መሆኑን መርሳት የለባችሁም። ስፒዱ በጣም ስሎር ነው ከኤስኤስዲ አንጻር ማለት ነው። ኢቭን አንድ ሺህ ቴራባይት ከምትገዙ ኤችዲዲ 512 ኤስኤስዲ ወይም ደግሞ ከ500 በላይ የሆነ ኤስኤስዲ ብትገዙ በጣም አሪፍ ነው ለእናንተ። ለምን? ፍጥነቱ በጣም ደባሪ ነው ኤችዲዲ። ነገር ግን የኤስኤስዲ ከሆነ በጣም አሪፍ ነው ፍጥነቱ። የተለያዩ ለብዙ ዓመታት ሊቆይላችሁ ይችላል። የተለያዩ ችግሮች ምናምን ላይ ያናክል ተጠቂ አይደለም። ኢቭን በዛ ችግር የሆነ አደጋ ላይ አይጠላችሁ ማለት ነው እናንተ ላፕቶፓችሁ በትንሽ ጊዜ ውስጥ ልታጡ ትችላላችሁ። ኤችዲዲ ከሆነ ሰው ይቅርባችሁ። ይሄ ኤችዲዲ የምንለው እንደምንም ገንዘቡን ቅድም እንዳልኳችሁ ራሙ ትንሽ ከፍ ያለ መሆን እንዳልኳችሁ፣ ይሄ ስቶሬጁ ኤስስዲ እና ኤችዲዲ የምንለው ኤስስዲ ብትገዙ ለእናንተ አሪፍ ነው። እንዳልኳችሁ ስሎወር ነው፣ ስታነቡ ምናምን ነገር እየቆየ ነው የሚመጣላችሁ። ስለዚህ ከኤስስዲ አንጻር ነው እኔ ኮምፔር እያደረግኩላችሁ ያለውት ማለት ነው። ሰዓታችሁ በጣም ሊሸማማችሁ ይችላል። በጣም ሊደብራችሁ ይችላል። የተለያዩ ከባባድ የሆኑ አፕሊኬሽኖች እዛ ላይ አድርጋችሁ ልትጠቀሙ ስትሉ እጅግ በጣም አስጠሊታ የሚሆንባችኋል ማለት ነው። ልትሰለችው ትችላላችሁ። ስለዚህ እንደምንም ገንዘቡን ሰብሰብ አድርጋችሁ ኤስ ኤስ ዲ እንዳልኳችሁ ውድ ነው። ምናልባት የምታገኙትም ስቶሬጁ ትንሽ ሊሆን ይችላል። ኮምፒር ዊዝ ኤች ዲ ዲ ከኤች ዲ ዲ አንጻር ኮምፒር ስናደርገው ማለት ነው። ነገር ግን ኤስ ኤስ ዲ ብትገዙ በጣም አሪፍ ነው እያልኳቸው ነው። ዱሬይቢሊቲው ራሱ ኤች ዲ ዲ የምንለው ሞር ሰሲፕት የሚል ነው። ለምን ተጋላጭ ነው? በጣም የተለያዩ ሲወድቃችሁ ምናምን ወዲያውኑ ነው ሊጎዳባችሁ የሚችለው ኤች ዲ ዲ የምንለው ማለት ነው። ስለዚህ ቢቀር በጣም አሪፍ ነው ነው የምላችሁ። ሰው በደንብ እየሰማችሁ ኤች ዲ ዲ ቀርቶባችሁ ኤስ ኤስ ዲ አነስ ያለም ቢሆን ውድ ቢሆን ኤስ ኤስ ዲ ብትገዙ አሪፍ ነው። አንድ ሺህ ቴራባይት ከሚሆን አምስት መቶ አስራ ሁለት ኤስ ኤስ ዲ ብትገዙ በጣም አሪፍ ነው። ኤስ ኤስ ዲስ ፍጥነቱ በጣም አሪፍ ነው። እነዚሁ ማለት ነው። በጣም ኪክ ነው የምትጠቀሙት ነገር ያን ያክል አያሰለቻችሁም። የተለያዩ አፕሊኬሽኖች ለመክፈት ምናምን ስትሞክሉ በጣም ፋስት ነው ማለት ነው። አፕሊኬሽኖች ለመክፈት ምናምን አያስቸግራችሁም። አንዳንዴ በጣም ትልቅ የሆነ ቢ ሊሆን ይችላል፣ ላፕቶፓችሁ ላይ የምትጠቀሙት ያ ነገር በፍጥነት እንዲያመጣላችሁ፣ በፍጥነት እንድትጠቀሙ፣ እንዳይሰለቻችሁ ያደርጋል። ኤስ ኤስ ዲ የምንለው ሌላው ደግሞ ዱሬቢሊቲ ምን ያክል ነው ካላችሁ ሞር ሪዚስተንስ ነው ለፊዚካል ሾክ ምናምን ማለት ነው ፊዚካሊ ያ ነገር ሲወድቅባችሁ ምናምን ብዙ ጊዜ ምንም ነገር ሳይሆን ሊቆይ ይችላል። ነገር ግን ኤችዲዲ ከሆነ በትንሽ ጊዜ ውስጥ ሊጎዳባችሁ ይችላል፣ ሊበላሽ ይችላል፣ አዲስ ላፕቶፕ እንድትገዙ ሊያስገድዳችሁ ይችላል። ኤስኤስዲ ብትገዙ በጣም አሪፍ ነው። ሌላው ደግሞ ካፓሲቲ ነው። በጂቢ አንጻር እንዳልኳችሁ ኤስኤስዲ በጣም ውድ ነው እንትን ስላችሁ ያን አክል ውድ አይደለም። የተወሰነ ገንዘብ ሊያስጨምራችሁ ይችላል። ኮምፔርቱ ኤችዲዲ ማለት ነው። ከኤችዲዲ አንፃር ትንሽ ውድ ነው ዝ በጂቢ አንጻር ማለት ነው። አንድ ለምሳሌ አንድ ሺ ቴራባይት እና አምስት መቶ አስራ ሁለት ኤስ ኤስ ዲ ኢቨን አስራ ሁለት አንድ አምስት መቶ አስራ ሁለት ኤስ ኤስ ዲ ገንዘቡ ሊጨምር ይችላል። ነገር ግን የተለያዩ በጣም ኮምፕሌክስ የሆኑ ነገራቶች ለፍጥነት ምናምን በተለይ ጌሚንግ ምናምን የምትጠቀሙ ተማሪዎች መሆናችሁ ሰዎች ኤስ ኤስ ዲ ብትገዙ በጣም አሪፍ ነው። ኦኬ ሌላ ደግሞ ማወቅ ያለባቸው ነገር ብዙ ጊዜ ሪኮሜንድ የሚደረገው ስቶሬጅ ካፓሲቲያቸው 256 ጂቢ ኤስ ኤስ ዲ ብትገዙ በጣም አሪፍ ነው። የተለያዩ ዌብ ሊሆን ይችላል፣ ስትሪሚንግ ሊሆን ልትጠቀሙ ሊሆን ይችላል። ሶ ከ ብትገዙ በጣም አሪፍ ነው። 28 ልታገኙ ትችላላችሁ፣ ከመቶ በላይ ልታገኙ ትችላላቸው። ነገር ግን አሪፍ ላፕቶፕ መግዛት ከፈለጋችሁ ያን ውድ አደለም እና ከዛ በላይ ሶ ሊሆን ይችላል። ዋን ብትገዙ ደግሞ እጅግ በጣም አሪፍ ነው ለጌመሮች ኮንተንት ክሬተሮች፣ ፕሮፌሽናሎች። እነዚህ የተለያዩ ስራዎች በጣም ኮምፕሌክስ ነገር የምትገዙ ሰዎች በጣም አሪፍ ብር ያላችሁ አንድ ሺህ ቴራባይት ሚን ዋን ቴራባይት ሚንዛት አንድ ጂቢ ማለት ነው። ሶ ያ ብትገዙ በጣም አሪፍ ይሆንላችኋል። እጅግ ለብዙ ጊዜ ላፕቶፓችሁ ምንም ሳይሆኑ ይቆይላችኋል። እጅግ በጣም አሪፍ ይሆንላችኋል። ሶ ይሄንን ብትገዙ አሪፍ ነው። ነገር ግን ዋን ቴራባይት ኤችዲዲ ልትገዙ ትችላላችሁ። አምስት መቶ አስራ ሁለት ኤችዲዲ ከአምስት መቶ በላይ ኤችዲዲ ልትገዙ ትችላላችሁ ነገር ግን እምመክራችሁ ገንዘብ የሌላችሁ ተማሪዎች ሁለት መቶ ሃምሳ ስድስት ኤስኤስዲ ብትገዙ በጣም አሪፍ ነው ሌላው ደግሞ አምስት መቶ አስራ ሁለት ብትገዙ ደግሞ በጣም አሪፍ ነው ከሁለት መቶ ሃምሳ ስድስት አንፃር ዋን ቴራባይት ብትገዙ ደግሞ ጅግ በጣም አሪፍ ይሆንላችኋል ማለት ነው ላፕቶፓችሁ ኦኬ ተግባብተናል ብዬ አስባለው ምናልባት ያልገባችሁ ነገር ካለ በውስጥ መጠየቅ ትችላላችሁ ሌላው ደግሞ ግራፊክስ ካርድ የሚባል ነገር አለ። ምናልባት እሱ ያን ያክል ላታዩት ትችላላችሁ፣ ነገር ግን እጅግ በጣም ወሳኝና አስፈላጊ የሆነ ነገር ነው። በተለይ ለጌሚንጎች፣ ግራፊክስ ዲዛይን ለምትሰሩ ሰዎች እጅግ በጣም አስፈላጊ የሆነ ነገር ነው ማለት ነው። ያንንም ግዴታ መለየት ያስፈልጋል። ሌላው ደግሞ ባትሪ ላይፍ ነው። እጅግ በጣም አዛ ከሚያደርግ አንጻር አንድ ላፕቶፕ ስትገዙ ባትሪ ላይፍ ነው ለምን ያክል ጊዜ ይቆያል ያ ባትሪ የሚለው በጣም እግድ ክሪቲካል የሆነ ኢሹ ነው። ስለዛ ነገር በደንብ ማወቅ ያስፈልጋል። ግን የምነግራቸው በጣም ጥንቃቄ አድርጋችሁ ሰሞኝ ስ በአትሌ ላይፉ አራት ሰዓት ስድስት ሰዓት ሊሏችሁ ይችላሉ። በተለይ ሴክስ ጄኔሬሽን ሰቨን ምናምን ከሆነ በአዲስ ነው ወይስ በአሮጌው ነው የምትፈልጉት ብለው ይጠይቋቸዋል። እስቴ አንድ ነገር ልንገራችሁ ለምሳሌ ኤት ጄኔሬሽን ሲክስ ምናምን ተውት። ኤት ጄኔሬሽን ነው ማለት 2018 ላይ ወይም ደግሞ ሰቨንት ጄኔሬሽን ነው ማለት 2017 ላይ የተመረተ ላፕቶፕ ነው። ያ ማለት ከዘጠኝ ዓመት በፊት አይ ቲንክ ዘጠኝ ዓመት ምናምን ስምንት ዓመት ኦር ዘጠኝ ዓመት በፊት ስምንት ዓመት በፊት ምናምን የተመረተ ላፕቶፕ ነው። ሶ ከስምንት ዓመት በፊት የተመረተ ላፕቶፕ በምንም አይነት መንገድ አዲስ ሊሆን አይችልም። ምን ተደርጎ ነው ከአዲስ ያ ነገር የተወሰኑ ውጭ ነገራቶች ፓክ የተደረገበት ነገራቶች ተቀይሮ ለእናንተ ግን ለመሸወድ አዲስ ነው ብለው ይሸጡላቸዋል። ግን ላፕቶፑ አብሶሊትሊ አዲስ አይደለም፣ አሮጌ ላፕቶፕ ነው። ከቨሮ ምናምን ተቀይሮ ነው። ባትሪው በጣም ፎርጂት ሊሆን ይችላል። ቤታችሁ ወስዳችሁ ስታዩት፣ ኢቨን ፊዚካሊ ካልሄዳችሁት በስልክ ምናምን የሆነ በዴሊቨሪ አስልካችሁት ከሆነ ያ ላፕቶፕ? በተለይ ጥንቃቄ ማድረግ ያለባችሁ ለምሳሌ ከጅማ ሆናችሁ ከአዲስ አበባ የምታስልኩ፣ ወልቂጤ የሆናችሁ ከአዲስ አበባ የምታስልኩ፣ ሐዋሳ ከሆናችሁ ከአዲስ አበባ የምታስልኩ ምናምን እዛው ሐዋሳ ያላችሁ ሐዋሳ ላይ ብትገዙ በጣም የተሻለ ነው። ጅማ ሆናችሁ ጅማ ላይ ብትገዙ እጅግ በጣም አሪፍ ነው። ብታስልኩ ግን ያ ባትሪ የምትገዙት ላፕቶፕ ከአንድ ሰዓት በላይ ላይ ቆይላችሁ ይችላል። ተግባብተናል ብዬ አስባለሁ። ሰው ከአንድ ሰዓት በጣም አዛ የሆኑ ነገር ግን ቲክቶክ ላይ ልታገኙ ትችላላቸው። ዩቲዩብ ላይ ዲሊቨሪ እንሰጣለን ምናምን ሊሏቸው ይችላሉ። እነዛ ላፕቶፖች ግን አዲስ ነው ይሏቸዋል። ሽን ኦር ናይን ጄኔሬሽን ምናምን ሆኖ እነዛ ላፕቶፖች ግን እጅግ በጣም የሚያናደደው በጣም አስጠሊታ ማሰልቺ የሆኑ ላፕቶፖች ሊሆኑ ይችላሉ። ቢቴር ቢቀር ይሻላል እንደዚህ ከምታስልኮ ሄዳችሁ እንደምንም ተቸግራችሁ አንድ ቀን ጉዞ አድርጋችሁ ላፕቶፓችሁ ብትገዙ አሪፍ ነው። ግን ማወቅ ያለባችሁ የምትገዙት ላፕቶፕ በቆየ ጄኔሬሽኑ በቆየ ቁጥር ወይም ደግሞ ኤይት ኦር ናይን ሊሆን ይችላል፣ ሴቨን ሲክስ ሊሆን ይችላል። እነዚያ ላፕቶፖች አዲስ ናቸው ብለው ይሸጡላቸዋል። የተቀየረው ግን ውጭ ነው። ሰዎች ተጠቅመውበታል። ሶ ከአዲስ ሪፓክ የተደረጉ ናቸው። እንድታውቁት ነው። ሶ ባትሪያቸውም እንደሚሏችሁ ላይሆን ይችላል። አራት ሰዓት አምስት ሰዓት ብለዋችሁ፣ ግን ከአንድ ሰዓት በላይ ላይ ያስጠቅማችሁ ይችላል። ስለዚህ ያ ነገር ጥንቃቄ ማስረጋ ያስፈልጋል። ዋራንቲ ያለው ወይም ምናምን ብላችሁ በጠየቅ ግድ ይሆናል ማለት ነው ጠይቋችሁ ስገዙት ማለት ነው። እነዛ ላፕቶፖች ባትሪ ላይፉ የግድ ማወቅ ያስፈልጋል ለስንት ሰዓት እንደሚቆይ ማለት ነው ለአራት ሰዓት ለአምስት ሰዓት ወር ከስድስት ሰዓት በላይ መስት ቢመለየት ያስፈልጋል። ብዙ ይቆያል ብሏችሁ ሊሏችሁ ይችላል። በጣም አሪፍ ነው ምናምን ለስንት ሰዓት ብላችሁ ስጠይቁ በጣም አሪፍ ነው ምናምን ስፔሲፊካ ሰዓቱን ላይ ነግሯችሁ ይችላል። እናንተ ለመሸወድ ማለት ነው። ግን ከሰለሳ ደቂቃ በላይም ላይቆይላችሁ ይችላል። ስለዚህ ዋራንቲው በደንብ በአካል ሄዳችሁ ያ ነገር እንዳሉት ካልሆነ ላፕቶፑ እንደምትመልሱላቸው ሪከርድ ማድረጋችሁ ሊሆን ይችላል። ሲሸጡላችሁ ምናምን የግድ ያስፈልጋል ማለት ነው። በደንብ ማስጠንቀቅ ያስፈልጋል። ሄዳችሁ በአካል ብትገዙ ደግሞ የተሻለ ነው። ሌላው ደግሞ ማወቅ ያለባቸው ነገር ዋራንቲ ሊኖራቸው ይችላል ይገባል፣ ብያቸዋለሁ። ከስተመር ሰርቪሳቸው እነዛ ከዚህ በፊት ምን ያክል ታማኝ ናቸው፣ በተለይ ቲክታክ ላይ ምና ሚሸጡ አካላቶች ከዚህ በፊት ምን ያክል ታማኝነት አላቸው፣ ኮሜንት ላይ ይገብታቸው አንብቡ። ሰዎች ሲወቅሳቸው ሲሰድባቸው ትመለከታላቸው። ብዙ ጊዜ በቲክቶክ ላይ ይሸጡላቸው እና እነዛ ይሸጡላቸው ላፕቶፖች ግን በጣም ፎርጂት የሆኑ አራት ሰዓት ብለው ከአንድ ሰዓት በላይ የማያስጠቅሙ ላፕቶፖች ናቸው። ገብታችሁ ቼክ አደርጉ፣ ምን ያክል ታማኝ ናቸው የሚለውን ማለት ነው። ከዚህ በፊት የሚገዙ ሰዎች ከነሱ ስለሚኖሩ ማለት ነው እዛ ኮሜንት ላይ ስለሚጽፉላቸው አስተያየት፣ ሶ በደንብ ማወቅ ያስፈልጋል፣ በተለይ የምታስልኩ ማለት ነው። ባይሆን እራሱ ስለ እነሱ በደንብ ብታቁ፣ ዲቴል ብታቁ፣ በተለይ ሶሻል ሚዲያ ላይ ስለነሱ እነሱ በደንብ ማወቅ ትችላላችሁ። አሁን ላይ ኦንላይን ላይ ስለሆነ አብዛኛው ስለሚሸጠው ማለት ነው። ሶ በደንብ ቼክ ማድረግ ያስፈልጋል። ሶ ኦንላይን ነው ፊዚካል ሄዳችሁ ነው ምትገዙት የሚለውን ፊዚካል ሄዳችሁ ብትገዙ ሪኮሜንድ አደርጋችኋለሁ። ዶን ፎርጌት በአካል ሄዳችሁ ብትገዙ በጣም አሪፍ ነው ነው ኦኬ። ሌላው ደግሞ ጄኔሬሽን ደግሞ የቅርብ ላፕቶፖች በጣም ውድ ናቸው እንጂ እነሱ ብትገዙ አሪፍ ነው። በተለይ ለግቢ ተማሪዎች ምናልባት ያ ነገር ሂሳቡ ገንዘቡ ላይኖራችሁ ይችላል። ብዙ ጊዜ ትቸገራላችሁ። ስለዚህ ምን ማድረግ ይቻላል? የቆየ ልትገዙ ትችላላችሁ ጄኔሬሽን ሰን ምናምን ግን የተሻለው፣ ግን ማወቅ ያለባችሁ ብዙ ነገራቶች ብዙ አዳዲስ ነገራቶች ታገኛላችሁ። በፍጥነት ፕሮሰስ ያደርጉላቸዋል። ይህ ቅርብ ቢሆኑ ላፕቶፓችሁ በተለይ ከአስራ ሁለት ጄኔሬሽን በኋላ ያሉት አፍተር ጄኔሬሽን ያሉት በጣም አሪፍ ናቸው። አዳዲስ ነገራቶች ከስምንቱ ዘጠኝ ይሻላል፣ ከዘጠኙ አስር ይሻላል። ከአስሩ ኢቨን ስቶሬጃቸው ከፍ ያለ ሆኖ አነስ ያለ ሆኑ የቅርብ ጊዜ ላፕቶፖች ብትገዙ በጣም አሪፍ ነው። ከቆየው ሃይ ስቶሬጅ ኖሮት ግን በጣም የቆየ ጀኔሬሽን ከምትገዙ ቅርብ ሆኖ ስሞል ስቶሬጅ ያለው ብትገዙት በጣም አሪፍ ነው። ሌላው ደግሞ ኮር አይስሪ ኮር አይፋይፍ ምናምን ሲባል ሰምታችኋል። ኮር አይ ስሪ ምናምን የምትጠቀሙ ኮር አይ ፋይፍ ኮር አይ ሰብን ምን ጥቅም አለው? እጅግ በጣም ትልቅ የሆነ ጥቅም አለው። ኮር አይ ስሪ ከምትገዙ ብትገዙ ኮር አይ ፋይፍ ብትገዙ እጅግ በጣም አሪፍ ነው። የተለያዩ ፕሮሰሶች በፍጥነት እንዲሰራላችሁ ፐርፎርም እንዲያደርግላችሁ፣ ኳሊቲ እንዲኖረው፣ የምትሰሩት ነገር በሙሉ ኳሊቲ እንዲኖረው፣ የተሻለ ነገር እንድታገኘው ከኮር አይ ስሪ ል ኮር አይ ፋይፍ ብትገዙ በጣም አሪፍ ነው። ከኮር አይ ፋይፍ ደግሞ ኮር አይ ሰብን ብትገዙ እጅግ በጣም አሪፍ ነው። ሀየር ነው ፕሮሰሰሩ በፍጥነት ነው፣ እነዛ ነገራቶች የሚሰራላችሁ በጣም የምትፈልጉት ነገር በትንሽ ሰዓት ውስጥ ልጨርስ ትችላላችሁ። ላይክ ጋሚንግ ቪዲዮ ኤዲቲንግ ምናምን ሄፍ የሆነ መልቲታስክ የምትሰሩ አካላቶች ደግሞ እነዚህ ኮር አይ ሰበን ብትጠቀሙ እጅግ በጣም አሪፍ ነው። ነገር ግን ካልቻላችሁ ኮር አይ ፋይቭ የምትጠቀሙ ትችላላችሁ ማለት ነው። ከኮር አይ በተለይ ግን ማወቅ ያለባችሁ እዚህ በተለይ ለዩኒቨርሲቲ ተማሪዎች ፒፒቲ ብቻ ለማንበብ ከሆነ ያን ያክል አትጨነቁ። ማለትም በጣም ውድ የሆኑ ላፕቶፖች ባትገዙም፣ ገንዘቡ ከሌላችሁ ካላችሁ፣ ወደፊት ይጠቅማችኋል። አሪፍ ውድ የሆኑ ላፕቶፕ ብትገዙ በጣም አሪፍ ነው። ነገር ግን አነስ ያሉ ርካሽ የሆኑ ላፕቶፖች ልታገኙ ትችላላችሁ። 25 ሺ ብር፣ 26 ሺ ብር ኢቭን እንዳልኳቸው ልታገኙ ትችላላችሁ። ኦሪጂናል ነው ወይ አይደለም የሚለው ሌላ ነገር ነው። ጋር ትስታችሁት ላፕቶፖ አዲስ ወይም ደግሞ አሪፍ ይሆናል ብሎ ማሰብ ዘበት ነው፣ የማይሆን ነገር ነው። ነገር ግን ችግር ኖሮበት በተለይ ቀለል ያሉ ስራዎች ወይም ደግሞ ዝም ብላቸው ፒፒቲ ለማንበብ ለምሳሌ ሎው የመሰለ ተማሪ ዝም ብላቸው እዛ ፒዲፉን አስገብታችሁ ማንበብ ብቻ ነው። ሌላ ምንም የምትፈጥሩት ነገር የለም። ኮምፕሌክስ ነገር አትጠቀሙም። በተለይ ሄልዝ ላይ ገብታችሁ እንደዚህ ሽምደዳ የሆኑ ተማሪዎች። ነገር ግን በተለይ ሶፍትዌር ምናምን የምትጠ ከሶፍትዌር ጋር ተያያዥ ያሉ ዲፓርትመንቶች የምትማሩ ተማሪዎች ኮምፕሌክስ ወይም ደግሞ አሪፍ ዋጋ እንደምንም ጠርቅም ቀም አድርጋችሁ ሁለት የሶስት ከምትገዙ ላፕቶፕ አንድ አሪፍ ላፕቶፕ ብትገዙ እጅግ በጣም አሪፍ ይሆንላቸዋል ማለት ነው። የቀረ ነገር ካለ መጠየቅ የምትፈልጉት ነገር ካለ በውስጥ እኔን መጠየቅ ትችላላችሁ። የፈለጋችሁት ነገር ሌላ ደግሞ በቀጣይ አሪፍ አሪፍ ቪዲዮ እየሰራን እንቀጥላለን ማለት ነው። እስካሁን ሰብስክራይብ ላይክ፣ ሼር ያላደረጋችሁ ስለ ላፕቶፕ ማወቅ የምትፈልጉት በተለይ ደግሞ አሪፍ አሪፍ ቻናሎች መጠየቅ ትችላላችሁ በውስጥ ማለት ነው። ቴሌግራም ሊንክ እዛ አስቀምጥላችኋለሁ። ባዩ ላይ በጣም ታማኝ የሆኑ አሪፍ አሪፍ ላፕቶፕ የሚሸጡ ኦንላይን ዴሊቨሪ ያላቸው እዛ ቤታችሁ ድረስ የሚልኩላችሁ እነዚያ አካላቶች አስተዋውቃችኋለሁ። ቴሌግራም ላይ ማለት ነው። እስካሁን ሰብስክራይብ ላይ ሼር ያላደረጋችሁ ብታደርጎ እጅግ በጣም አሪፍ ነው። ይመቻችሁ። ጉድባይ።